ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። ልታደርጉ ከምትችሉት በጣም የከፋው ስህተት እግዚአብሔርን እንዲረዳችሁ ሳትጠይቁ ራሳችሁ ለመለወጥ መሞከር ነው። የሚለውጠን የእሱ ጸጋና የእሱ ኃይል ነው። በራሳችን ኃይል ማድረግ አንችልም። ዛሬ ህይወታችንን ለመለወጥ ኃይል አለው ብዬ ቃል የማካፈላችሁ በዕለት ተዕለት ኑሯችን መደሰት ዝግጅት ላይ አብራችሁኝ ስለሆናችሁ አመሰግናለሁ። ዛሬ ላወራችሁ የምፈልገው ስለ የትምህርቱ ርዕስ ራሴን ለመቀየር ስንት ጊዜ ይወስድብኛል ነው። እያንዳንዱ ሰው ኢየሱስ ክርስቶስ አዳኙ እንደሆነ ሲቀበል ከእግዚአብሔር ቃል ጋር የማሄድ ባህሪያችሁን በራሳችሁ ላይ ማስተዋል ትጀምራላችሁ። ኢየሱስ ክርስቶስን ከተቀበልን በኋላ በውስጣችን ሊኖር የሚመጣው የመንፈስ ቅዱስ አንዱ ሥራ እኛን በኃጢአታችን መውቀስ ነው። እሱም ጥሩ ነገር ነው፣ መጥፎ ነገር አይደለም። ስለ ራሳችሁ መጥፎ ስሜት እንዲሰማችሁ ለማድረግ አይደለም። መሆን ካለባችሁ ቦታ ጋር ሲወዳደር የት እንዳላችሁ እንድትገነዘቡ ለማድረግ ታስቦ ነው። ኢየሱስ ክርስቶስን ተቀብሎ መለወጥ የማይፈልግ ማንም ሰው የለም። እንደገና የተወለዳችሁ ከመሰላችሁን አለመለወጥ፣ ወይም ለማሻሻል ወይም እንደ ኢየሱስ የመሆን ምንም ፍላጎት ከሌላችሁ ወደ መጀመሪያው ተመልሳችሁ ራሳችሁን በእውነት ኢየሱስ ክርስቶስን እንደተቀበላችሁ ብጠይቁ ይሻላል። ነገር ግን ብዙ ጊዜ ከመለወጥ ይልቅ መጽሐፍ ቅዱስ እንደሚለው ወደ ኢየሱስ ክርስቶስ መልክ እንለወጣለን። ብዙ ጊዜ ተስፋ የምናደርገው መነጠቅ ላይ ይመስለኛል። ወዲያውኑ ከአንድ ቦታ ወደ ሌላ ቦታ መሄድ እንፈልጋለን። ትግስት የለኝም። ነገ ጸል ያለው ትግስት አለኝ። ነገር ግን በመጽሐፍ ቅዱስ ላይ የተነጠቁ ሁለት ሰዎች ብቻ ናቸው። አንዱ ሄኖክ ሲሆን፣ ሌላው ኤልያስ ነው። ኤልያስ የተወሰደው በሚነድ ሰረገላ ላይ ነው እና ሄኖክ አካሄዱ ከእግዚአብሔር ጋር ስላልነበረ ተነጠቀ። ሌሎቻችን በለውጥ ሂደት ውስጥ እናልፋለን። ጊዜ ይወስዳል። ሁል ጊዜ ቀላል አይደለም። አንዳንዴ በጣም ያማል። የእግዚአብሔር ቃል አለን እና የእግዚአብሔርን ቃል ስንመለከት መጽሐፍ ቅዱስ ልክ መስታወት እንደመመልከት ነው ይላል እና እዚህ ጋር የኢየሱስ ክርስቶስን መልክ እናያለን። እና እኛን የሚወቅሰንም ያ ነው፣ እግዚአብሔር እንድንሆን የሚፈልገውን ሰው አይደለውም። አሁን በቆላሲያስ አንድ አስራ ሶስት ላይ እንደዚህ ይላል እርሱ ከጨለማ አገዛዝ ታደገን፣ ወደሚወደውም ልጁም መንግስትም አሻገረን። ስለዚህ ከጨለማ አገዛዝ ወደ ብርሃናማው መንግስት ተቀይረናል። ይሄም ደግማችሁ ስትወለዱ በፍጥነት ይሆናል። በጨለማ ውስጥ እየኖራችሁ ነበርና ወዲያውኑ ብርሃንን ታያላችሁ። ከዚህ በፊት የማታዩትን ነገር ማየት ትጀምራላችሁና አንዱ ማየት የምትጀምሩት ነገር እራሳችሁን መቀየር ያለባችሁ ቦታን ነው። ልታደርጉት ከምትችሉት በጣም የከፋው ስህተት እግዚአብሔርን እንዲረዳችሁ ሳትጠይቁ እራሳችሁን ለመለወጥ መሞከር ነው። እኛን የሚለውጡን የእሱ ጸጋና የእሱ ኃይል ነው። በራሳችን ኃይል ማድረግ አንችልም። አሁን እኛ ምንም ነገር ማድረግ አንችልም እያልኩ አይደለም። እኛን የሚለውጠን የእሱ በረከትና የእሱ ኃይል ነው። በራሳችን ኃይል ማድረግ አንችልም። ከእግዚአብሔር መስማት አለባችሁ። ከዛን እሱን ትጠብቃላችሁ። እሱ እንድታደርጉት የሆነ ነገር ካሳያችሁ አድርጉት። ነገር ግን ካላሳያችሁ እሱን መጠበቅ መቀጠል አለባችሁ። እግዚአብሔርን በምንጠብቅበት ጊዜ የሚለውጠን ጸሎት ነው። ከኢየሱስ ክርስቶስ ጋር ብዙ ጊዜ ባሳለፋችሁ ቁጥር ወደ እሱ በጣም እየቀረባችሁ ትመጣላችሁና በበለጠ እንደሱ መሆን ትጀምራላችሁ። በተፈጥሮም ይሰራል። ከሰዎች ጋር ብዙ ጊዜ ባሳለፋችሁ ቁጥር የበለጠ እንደነሱ እየሆናችሁ ትመጣላችሁ ወይም ነገሮች እንደነሱ ማድረግ ትጀምራላችሁ። ጊዜያችሁን ትክክለኛ ከሆነ ሰው ጋር ማሳለፍ ያለባችሁ ለዛ ነው። ቅሬታ ከሚያቀርብና ከሚበሳይ ሰው ጋር ጊዜያችሁን የምታሳልፉ ከሆነ ብዙም ሳቆዩ እናንተም እንደነሱ ማድረግ ትጀምራላችሁ። ግን ለጋሽ ከሆኑ ሰዎችና መስገኝ ከሆኑ ሰዎች ጋር አብራችሁ የምትሆኑ ከሆነ እነዛን ባህሪዎች ወደ ራሳችሁ ትወስዳላችሁ። ኢየሱስ በጣም ብዙ ጥሩ ባህሪዎች አሉት። ስለዚህ ከእሱ ጋር ብዙ ጊዜ ባሳለፍን ቁጥር እንደርሱ እንሆናለን። ከእግዚአብሔር ጋር ታውራላችሁ፣ እሱም ጸሎት ይባላል። እሱን ማውራትና እንዲመልስላችሁ እሱ መስማት ነው። እና እሱም በተለያየ መልኩ ይመልስልናል። በዋናነት በእግዚአብሔር ቃል አማካኝነት ነው። ነገር ግን አንዳንዴ በውስጣችሁ ያለው ትንሽዬ ድምፅ ምን ማድረግ እንዳለባችሁ ይነግራችኋል። ስለዚህ ከጨለማው መንግስት ወደ ብርሃናማው መንግስት ተቀይረናል። አዲስ ፍላጎቶች አሉን። እንደ ኢየሱስ መሆን እንፈልጋለን። ነገር ግን እንዲለውጠን እሱን ማመን አለብን። በሮሚያ 12 ሁለት ላይ ምን መሆን እንዳለበት በደንብ ያሳየናል። ይህን ዓለም አትምሰሉ፣ የዚህን ጊዜ እሴትና ባህል አትምሰሉ ይላል ቃሉ። ነገር ግን ተለወጡ። አስታውሱ፣ ተመሳሰሉ አይደለም፣ ነገር ግን ተለወጡ ወይም ተቀየሩ፣ በአእምሯችሁ መታደስ ተለወጡ። ስለዚህ ክርስቶስን ከመቀበላችሁ በፊት አብዛኛው አስተሳሰባችሁ ትክክል አልነበረም። አስተሳሰባችን በዓለምና በዓለም መንገዶች ተጽዕኖ አድሮበታል። እና አሁን ወዲያውኑ አዲስ ህይወት አለን። በክርስቶስ አዲስ ፍጥሮች ሆነናል። አዲስ ግብ አለን። እንደ ኢየሱስ መሆን እንፈልጋለን። ነገር ግን ባህሪያችሁ ከመቀየሩ በፊት አይምሯችሁ መቀየር አለበት እና እሱም የሚሆነው የእግዚአብሔርን ቃል በማጥናት ልክ አሁን እኔን እየሰማችሁኝ እንዳለው በማድረግ ነው። እኔን በምትሰሙበት ጊዜ አይምሯችሁ እየታደሰ ነው በአዲስ ሐሳቦችና አመለካከት፣ ስለዚህ ራሳችሁ እንድታረጋግጡ ይህንን ክፍል እወዳለሁ። ስለዚህ ለራሳችሁ መልካምና ተቀባይነት ያለው የእግዚአብሔር ፈቃድ ምን እንደሆነ እንድታረጋግጡ፣ እግዚአብሔር ለእናንተ ጥሩ እቅድ አለው። እና እሱን እቅድ ማወቅ ትችላላችሁ። ነገር ግን የእግዚአብሔርን ቃል የማታጠኑ እና ከእግዚአብሔር ጋር ጊዜያችሁን የማታሳልፉና እንዲቀይራችሁ ካልፈቀዳችሁ መቼም በእናንተ ህይወት ላይ አይሆንም። እንደዚህ ላይ ማረጋገጥ እንድትችሉ አእምሯችሁን አድሱ። እግዚአብሔር በእናንተ ህይወት ላይ ያለውን ጥሩ ዕቅድ ማስረጃው እንድታዩ እግዚአብሔር ህይወቴን በጣም ቀይሮልኛል። እኔን ቀይሮኛል፣ ሕይወቴንም ቀይሮታል። ከእግዚአብሔር ጋር ለአርባ አምስት ዓመታት ተጉዣለሁና ቃሉ ለአርባ አምስት ዓመታት አጥንቻለሁ። የምነግራችሁ ነገር ወዲያውኑ አልተለወጥኩም፣ ነገር ግን እስካሁን ድረስ የመለወጥ ሂደት ውስጥ ነኝ። ኢየሱስ ክርስቶስ ሊያድነን እስኪመጣ ድረስ እግዚአብሔር አብሮት እየሠራ እንደሚቆይ አምናለሁ። መሆን የምትፈልጉት ቦታ ላይ ካልሆናችሁ በራሳችሁ ላይ ከመናደድ ይልቅ በፊት ያላችሁበት ቦታ ላይ ስላልሆናችሁ እግዚአብሔርን አመስገኑ። ያመጣችሁትን ለውጥ አክብሩ እና እስካሁን ስላልተለወጡ ነገሮች ጸልዩ። ሁለተኛ ቆሮንጦስ 3 18 እንደዚህ ይላል፣ እኛም አዲሱ መደበኛ መጽሐፍ ቅዱስ እናነባለን። እኛም ሁላችንም ባልተሸፈነ ፊት፣ አሁን ይሄ ምን ማለት እንደሆነ እነግራቸዋለሁ። የእግዚአብሔርን ቃል ማየታችንን እንቀጥላለን። የጌታን ክብር እንደ መስታወት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን፣ ወደ ኢየሱስ ክርስቶስ መልክ። አሁን ይሄ የሚለው ምንድን ነው? ባልተሸፈነ ፊት። ሙሴ አስርቱን ትእዛዛት ለመቀበል ተራራውን ወጣ። ሕጉን ለመቀበል ሲመለስ በፊቱ ላይ ትልቅዬ ክብር ስለነበረ ፊቱን የሚሸፍን ነገር ማድረግ ነበረበት። አሁን የምንኖረው በአዲስ ዘመን ውስጥ ነው። አሁን ከእግዚአብሔር ጋር አዲስ ቃል ኪዳን አለን። ሕጉን መከተል አይጠበቅብንም፣ ግን መንፈስ ቅዱስ በውስጣችን ላይ አለ። ወደ ቅድስና የሚመራን የመንፈስ ቅዱስ መመሪያ እና አመራር እንከተላለን። ሕጉ ቅዱስ ነበርና ሁሉንም የሚከተል ሰው ቅዱስ የሆነ ህይወት መኖር ይችላል። ነገር ግን እግዚአብሔር ህጉን የሰጠው የሰው ልጆች መከተል እንደማይችሉ ለማረጋገጥ ነው። አዳኝ ያስፈልጋል። አዳኝ እንደሚያስፈልገን እናውቃለን። ክርስቶስ እንደ አዳኝ ተቀብለነዋል። ነገር ግን የእግዚአብሔርን ቃል ስታነቡ ባልተሸፈነ ፊት መሆን አለበት። ይህንን እንደ ህግ ማንበብ የለባችሁም። ማንበብ ያለባችሁ እነዚህ ጥሩ የሆኑ ነገሮች ናቸው። ኢየሱስ ልክ እንደዛ ነው እንድንሆን የሚፈልገው፣ በዚህ መንገድ ነው። ነገር ግን መድኔ ትግስተኛ በመሆኔ ሳይሆን ኢየሱስ ክርስቶስ መስቀሉ ላይ ባደረገው ነገር ነው። ኃጢአታችንን ለማሰረዝ ባፈሰሰው ደም ምክንያት ነው እና እምነቴን በዛ ላይ በማድረጌ ነው። እና እሱ ለእኔ ላደረገልኝ ነገር እኔም እንዳደርግ የሚፈልገውን ነገር ማድረግ እፈልጋለሁ። ስለዚህ አንድ ምሳሌ እንመልከት። ቆላሲያስ 3 12 ያው አማኝ ነኝ፣ ቃሉን እያጠናው ነው። አሁን የቆላሲያስን መጽሐፍት እያጠናው ነው እና ቁጥር 12 ላይ እንግዲህ የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች እንደ መሆናችሁ ርኅራኄን፣ ቸርነትን፣ ትሕትናን፣ ጨዋነትና ትዕግስትን ልበሱ። ቆይ ቆይ አንድ ጊዜ እኔ ትዕግሥተኛ አይደለሁም፣ እኔ ሁልጊዜ የዋሃ አይደለሁም፣ እና እኔ ሁልጊዜ ትሁት አይደለሁም። እና የበለጠ ደግ መሆን እችላለሁ። እዚህ ጋር ኢየሱስ እንዴት እንደነበረ ማየት እችላለሁ፣ እና እኔም እንደሱ መሆን እንድፈልግ ያደርገኛል። ግን እንደ ህግ የማነበው ከሆነ በእነዚህ ነገሮች እወገዝ አለሁ። እኔም እንደዚህ ላልቆይ አንድ ጊዜ ዋው በደንብ ባነበብኩ ቁጥር ስለ ራሴ የበለጠ መጥፎ ስሜት እንዲሰማኝ ያደርገኛል። እግዚአብሔር እንደሚወደኝ የማውቅ ከሆነና በክርስቶስ ላይ ባለኝ እምነት ትክክል እንደተደረግኩኝ የማውቅ ከሆነ ፊቴን ሳልሸፍን መምጣት እችላለሁ። የእግዚአብሔርን ቃል መከተል እንዳለብኝ ሕግ፣ አለበለዚያ ወደ ገነት አልገባም ብዬ አልመለከተውም። እኔ የምመለከተው እግዚአብሔርን ስለምወደው ማድረግ እንዳለብኝ ነገር ነው። እግዚአብሔርን የምታዘዘው እንዲወደኝ አይደለም፣ የምታዘዘው እንደሚወደኝ ስለማውቅ ነው። መጽሐፍ ቅዱስ እንደዚህ ይላል፣ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። በፈጣሪ እዚህ ጋር ስመለከት መስታወት እንደመመልከት ነውና የክርስቶስ መልክ አይዋለሁ። መጽሐፍ ቅዱስ እንደዚህ ይላል፣ የእርሱ መልክ እንድንመስል ከክብር ወደ ክብር እንለወጣለን። ይህም ማለት ትንሽ በትንሹ እንለወጣለን ማለት ነው። ይህንን አንብቤ እንደዚህ ማለት እችላለሁ፣ ኢየሱስ ወይ ትዕግስተኛ እንዳልሆንኩኝ አውቃለሁ፣ እዚህ ቦታ ላይ እኔን ለመለወጥ ትረዳኛለህ። ይህንን ከጸለይክ በኋላ በነጋታው ትዕግስተኛ እሆናለሁ ማለት አይደለም። ምናልባት የተወሰነ ፈተና እያጋጥመኛል ማለት ነው። ትዕግስተኛ ለመሆን የተወሰኑ እድሎች ይኖሩኛል። ግሪክን ካጠናችሁ እንደዚህ ይላል፣ ትዕግስት የሚለው ቃል የሚገኘው በፈተናዎች ውስጥ በማለፍ ብቻ ነው። ብዙም ደንታ የለኝ፣ ምኞቴ ትርጉሙ እንደዛ ባይሆን ብዬ ነው። ትግስተኛ መሆን ያለብን ምንም ነገር ከሌለ እንዴት ትግስተኛ እንሆናለን? ስለዚህ ምናልባት በግሮሰሪ ሱቅ ውስጥ ቀስ ብላ የምትሰራ አጋጥማኝ ይሆናል እና ስህተቶችንም እየሰራች ነው። አሁን ትላንትና ቆላስይስ 3፥12 ማንበቤን አስታውሳለሁ እና ትዕግስት አልባ እንደሆንኩኝ ይሰማኛል። ስለዚህ በዛን ጊዜ በልቤ ውስጥ ቀስ ብዬ መጸለይ እችላለሁ። እግዚአብሔር ሆይ በዚህ ሴትዮ ላይ ትዕግስት እንዲኖረኝ እርዳኝ። እግዚአብሔር እንዳደርግ የሚፈልገውን ነገር አደርጋለሁ ብዬ ተስፋ አደርጋለሁ አለበለዚያ ያለ ኃጢአት የንሳ አገባለው። እሱ ሚቅር ይለኝና ሌላ ፈተና ይሰጠኛል። ብዙ ጊዜ እግዚአብሔር እንድናደርግ የሚፈልገውን ነገር ከማድረጋችን በፊት ለተወሰነ ጊዜ ተራራውን ደጋግመን መውጣት አለብን። ጥሩ ዜና በሁሉም ጊዜ እግዚአብሔር እየለወጣችሁ ስለሆነ ስለ ራሳችሁ መጥፎ ስሜት ወይም ውግዘት ሊሰማችሁ አይገባም። እሱ በበቂ ሁኔታ ስለሚወዳችሁ ባላችሁበት ቦታ ሆናችሁ እንድትቀሩ ስላላደረጋችሁ አመስግኑት። ሃሌሉያ ባለንበት ቦታ መጥቶ ያገኘናል፣ ግን መቼም እዛው አይጥለንም። እግዚአብሔር በጣም ስለሚወዳችሁ ኃጢአተኛው ናችሁ ጥሏችሁ አይሄድም። ምን እያልኩ እንደሆነ ይገባቸዋል። መጽሐፍ ቅዱስ እንደ ህግ የምታነቡ ከሆነ በፊታችሁ ላይ የህጉን ሽፋን አድርጋችሁ የምትመጡ ከሆነ በራሱ መልክ እናንተን የመለወጥና የመቀየር ኃይሉን እየቆረጣችሁበት ነው። መቀየር የሚለው ቃል ተፈጥሮን መለወጥ ወይም ገጽታውን ማሻሻል ወይም ሙሉ በሙሉ መለወጥ ማለት ነው። ኢየሱስ ክርስቶስ አዳኛችሁ እንደሆነ ስትቀበሉ አዲስ ተፈጥሮ ታገኛላችሁ። ከጨለማው መንግሥት ወደ ብርሃናማው መንግሥት ተቀይራችኋል ማለት ነው እና ውስጣችሁም ተለውጣችኋል፣ መንፈሳችሁም ተለውጧል። ደግማችሁ ከተወለዳችሁ በኋላ እና ክርስቶስ አዳኛችሁ እንደሆነ ከተቀበላችሁ በኋላ ልክ እንደዛ በውስጣችሁ ጦርነት እንደመጀመር ነው። ምክንያቱም መንፈሳችሁ የሆነ ነገር ይፈልጋል፣ ነገር ግን ስጋችሁ የድሮውን ነገር ለምዶታል። አሁን ድረስ ነገሮችን በድሮ መንገድ ማድረግ ይፈልጋል። ደግመን ከተወለድን በኋላ ስናደርጋቸው መጥፎ ስሜት እንዲሰማን የሚያደርጉ ነገሮች አሉ። ከዚህ በፊት ስታደርጉት መጥፎ ስሜት አይሰማችሁም ነበር። ምክንያቱም አሁን ጨለማ ውስጥ አይደላችሁም፣ ብርሃን ውስጥ ናችሁ። መቀየር ማለት ወደ ሌላ ቦታ መሄድ ማለት ነው። ወደ ተፈጥሯዊ ሞት ሳትሞቶ ወደ ገነት መሄድ ነው። ይህንንም ሁለት ሰዎች ብቻ አድርገውታል። አንድ ቦታ ሆናችሁ ከዛን ወዲያውኑ ሌላ ቦታ መሆን፣ ነገር ግን እግዚአብሔር እኛን የሚቀይርበት ሂደት አለው። በዘጸአት 17 አንድ ላይ እንደዚህ ይላል መላው የእስራኤል ማኀበር ከሲና ምድረበዳ ተነስቶ እግዚአብሔር ያህዌ እንዳዘዘው ከስፍራ ወደ ስፍራ ተጉዞ። ታውቃላችሁ፣ እስራኤላውያን ከግብፅ ባርነት ወጡ የወጡት በሙሴ አማካኝነት ነው። ልክኛ ከሰይጣን እጅ በኢየሱስ ክርስቶስ አማካኝነት እንደወጣ ነው። ቃል ወደ ተገባላቸው መሬት ለመሄድ በምድረ በዳ ውስጥ ተጓዙ። ብዙዎቻችን ልክ እንደዛ ነን። ደግመን ተወልደናል። ነገር ግን አሁን ድረስ የምንኖረው በምድረ በዳ ላይ ነው፤ ምክንያቱም በትክክለኛው መንገድ እንዴት መጓዝ እንዳለብን አናውቅም። አሁን ድረስ ለማቆም የምንሞክረው መጥፎ ባሪዎች አሉ። በመንፈሳችን እስካሁን አልበሰልንም እና ምድረ በዳውን የምናልፈው በደረጃ ነው። እግዚአብሔር በሆነ ነገር ይረዳናል፣ ከዛን ይለውጠናል። ለተወሰነ ጊዜ እናርፍ ይሆናል፣ በሌላ ነገር ላይ ይረዳናል። አሁን እኔን ከምታዩን ሰዎች መካከል እግዚአብሔር በሆነ ነገር ላይ እየረዳችሁ ያልሆናችሁ ሰዎች የላችሁ። እኔ እየነገርኳችሁ ያለሁት በዛ ምክንያት መጥፎ ስሜት ሊሰማችሁ አይገባም። እግዚአብሔር በጣም ስለሚወዳችሁ ወደ ኢየሱስ ክርስቶስ መልክ እየቀየራችሁ ስለሆነ ልትደሰቱ እና ልታመሰግኑት ይገባል። ከሲና ምድረ በዳ ተነስቶ እግዚአብሔር ያህዌ እንዳዘዘው ከስፍራ ወደ ስፍራ ተጉዞ በራፊዲም ሰፈረ፣ ግን ሕዝቡ የሚጠጡት ውሃ አልነበረም። ነገር ግን እግዚአብሔር ከድንጋይ ውስጥ ውሃ ሰጣቸው እና አሁን ጥማታችንን የሚያስታግስልን ድንጋይ ኢየሱስ ነው። በኦሪት ዘዳግም ምዕራፍ ሰባት ቁጥር አንድና ሁለት እንደዚህ ይላል፣ አምላክ እግዚአብሔር ልትወርሳት ወደምትገባበት ምድር በሚያመጣና ብዙዎችን ካንተ የሚበልጡ ታላላቆች እና ብርቶች የሆኑትን ሰባቱን አሕዛብ ኬጥያውያንን፣ ጌጌሳውያንን፣ አሞናውያንን፣ ከናናውያንን፣ ፌሪዛውያንን፣ እያውያንን፣ ኢያቡሳውያንን ከፊት በምታስወጧቸው ጊዜ። ግትር ጎረቤቶች፣ መጥፎ አለቆች፣ ድሃዎች ልትሏቸው ትችላላችሁ። ሁላችንም የራሳችን የሆነ ነገር አሉ። እነሱ ጠላታችን ናቸው። ማሸነፍ ያለባቸው እነዚህን ሰዎች ነው። ቃል የተገባላቸውን መሬት ለማግኘት እግዚአብሔር ለእናንተም ቃል የገባው ነገር አለ። ነገር ግን እናንተ እንዳታገኙት የሚያደርጓችሁ ጠላቶች አሉ። እዚህ ጋር እንደዚህ ይላል አምላክ እግዚአብሔር በጅ አሳልፎ በሰጠህና አንተም ድል ባደረግሃቸው ጊዜ ሁሉንም ፈጽመ ደምስሳቸው። አዲሱ መደበኛው መጽሐፍ ቅዱስ እንደዚህ ይላል፣ ከእነሱ ጋር ምንም ስምምነት አታድርጉ ወይም ምንም ምህረት አታሳዩ። አሁን ምሳሌ እሰጣቸዋለሁ። ለራሴ የማዘን ችግር ነበረብኝ። ለራሳችሁ ማዘን ኃጢአት ነው። እምነት ያልሆነ ሁሉም ነገር ኃጢአት ነው። ለራሴ ያዘንኩት በእምነት ጉዳይ አልነበረም። በልጅነቴ በደል ደርሶብኛልና ከዛም በኋላ እኔ ላይ የሚፈጠሩ ነገሮችን በሙሉ በበደሉ ላይ አሳብ ነበር። መጥፎ ቀን ባሳለፍኩኝ ቁጥር ለራሴ አዘን ነበር ወይም ዴቭን ካገባሁት በኋላ እኔ እንዲያደርግ የምፈልገውን ነገር ካላደረገ ለራሴ አዝን ነበር። ከዛን እግዚአብሔር ስህተት መሆኑን ያሳየኝ ጀመር። ያንን መቀየር እንዳለብኝ አሳየኝ። አንድ ጊዜ በልቤ አውርቶ እንደዚህ ያለ ለራስሽ ማዘን ወይም ኃይለኛ መሆን ትችያለሽ፣ ነገር ግን ሁለቱንም መሆን አትችም። የእሱን ኃይል በሕይወቴ ውስጥ የምፈልገው ከሆነ ለራሴ ማዘኔ እንዳቆም እየነገረኝ ነበር። ስለዚህ ቀስ እያልኩኝ ያንን ማቆም ጀመርኩኝ ግን ሙሉ በሙሉ አላስወገድኩትም ምክንያቱም አንዳንዴ ለ10 ወይም ለ15 ደቂቃ ለራሴ የማዘን ዝግጅት ላይ እሳተፋለሁ አንዳንዴ ዝም ብለን ተቀምጠን ለራሳችን ማዘን እንፈልጋለን ከአቶ ማዘን ጋር ቡና እንጠጣለን አሁን ያንን አላደርገውም እግዚአብሔር ይመስገን ያንን እንዳላደርገው ረድቶኛል ጠላትን በእጄ ላይ አድርገው ሲሰጠ ሙሉ በሙሉ ደምስሸዋለሁ ለምሳሌ ጠላታችሁ ንዴት ነው እንበል፣ መጥፎ ንዴት አለባችሁ እንበል። ቀስ በቀስ ለውጥ እያመጣችሁ ነው እና ከጊዜ ወደ ጊዜ የተሻለ እየሆናችሁ ነው። ከንዴት ጋር መቀራረብ የለባችሁም። ለሶስት ወይም ለአራት ቀን ተናድጄ ቆይና ከዛ እንረሳዋለሁ ብላችሁ ማሰብ የለባችሁም። እግዚአብሔር ሁልጊዜ ሲፈትናችሁ፣ እግዚአብሔር ወይ ይህን እንድተወርዳይ ማለት አለባችሁ። እኔ እንዳደርገው የምትፈልገው ነገር እንዳልሆን አውቃለሁ። አንተ እንዳደርግና እንደሆነ የምትፈልገውን ነገር መሆን እፈልጋለሁ። ያንን እወደዋለሁ። ሙሉ በሙሉ መደምሰስ አለብን። ከኃጢአት ጋር ተቀራርባችሁ ለመተው ተስፋ ማድረግ የለባችሁም። ሙሉ በሙሉ ማሸነፍ አለባችሁ። በስጋችን ምክንያት አንዳንድ ጊዜ ዘግየት ያለ ሂደት ይሆናል። በአንደኛ ጴጥሮስ አምስት አስር ላይ ለጥቂት ጊዜ መከራ ከተቀበላችሁ በኋላ በክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ያበረታችኋል፣ አጽንቶም ያቆማችኋል። ማለት መከራ የሚለው ቃል ባይኖር ብዬ እመኛለሁ። መሰቃየት አልፈልግም። መጠበቅም አልፈልግም። እኔ የምፈልገው መቀየር ብቻ ነው። እኔ የምፈልገው አንድ ቀን የንዴት ችግር ካለብኝ እሱን አውቄ እግዚአብሔር ከዚህ ንዴት አድነኝ ስለው ከዛም በኋላ የንዴት ችግር እንዳይኖርብኝ ነው። ግን አሁንም የመናደድ እድል አለኝ እና አሁን ድረስ እናደዳለሁ። ንዴት የት ኃጢአት አይደለም፣ ግን ተናዳችሁ የምታደርጉት ነገር ኃጢአት ነው። መጽሐፍ ቅዱስ በቁጣችሁ ላይ ፀሐይ አይግባ ይላል። ከጥቂት ሳምንታት በፊት በሆነ ሰው ላይ ተናድጄ ነበር። ለስንት ጊዜ እንደቆየ አውቃላችሁ? ምናልባት ለአስር ደቂቃ። አሁን የበለጠ አውቃለሁ። እግዚአብሔር እንደዛ እንድኖር እንደማይፈልግ አውቃለሁ። እኔም ብቻ እንደሚጎዳ አውቃለሁ። በመጽሐፍ ቅዱስ ላይ በተናደድን ጊዜ ሰይጣን በሕይወታችን ውስጥ እንዲገባ ስፍራ መስጠት የለብንም ይላል እግዚአብሔር። በዚህ ምድር ላይ እንድናደርግ የሚነግረን ሁሉም ነገሮች ለራሳችን ጥቅም ነው፣ የሌሎች ሰዎች ጥቅም አይደለም። ተናድጄ ስቆይ ራሴን እጎዳለሁ። ለራሴ እያዘንኩኝ ቀኑን ሙሉ ሳባክን ራሴን እጎዳለሁ። ለሰዎች ደግ ካልሆንኩኝ ያመኛል፤ ምክንያቱም የምናጭደው የዘራነውን ነው ለሌሎች ሰዎች ምሕረት ከሰጠው፣ እኔ በምፈልግበት ሰዓት ምሕረትን አገኛለሁ። ለሰዎች ደግ ከሆንኩኝ፣ በሚያስፈልገኝ ጊዜ ደግነትን እቀበላለሁ። ራሳችሁን ማዳን እንደማትችሉ ማወቅ አለባችሁ። እግዚአብሔርን መጠበቅ አለባችሁ። ይሄ መከራ የሚባለውስ ነገርስ ለትንሽ ጊዜ እየተቸገራችሁ ከሆነ እግዚአብሔር ይረዳችኋል እና መሆን የምትፈልጉት እንድትሆኑ ያደርጋችኋል። እኔ እንደማስበው ከሆነ መከራ የሚመጣው ችግር እንዳለብን አውቀን እግዚአብሔር ከዛ ችግር እስኪያወጣን ባለው ጊዜ ውስጥ ነው። አንድ ነገር ስህተት እንደሆነ እያወቅኩ የማላቆም ከሆነ በስጋዬ እሰቃይ ያለው ምክንያቱም እግዚአብሔር እንደሆነ የሚፈልገውን ነገር መሆን እፈልጋለሁ። እሱም ጥሩ ነገር ነው፣ ያንን ይወደዋል። መጠበቅ ራሱ ራሳችንን ማዳን እንደማንችልና እሱ ላይ መደገፍ እንዳለብን እንድናውቅ ይረዳና ከእሱ በስተቀር ምንም ነገር ማድረግ አችሉም ራሳችሁ መቀየር አችሉም። እግዚአብሔር እንድትሆኑ የሚፈልገውን ነገር ራሳችሁ ማድረግ አችሉም። ጸለያችሁ እንዲረዳችሁ መጠየቅ ትችላላችሁ እና ሲረዳችሁ ሁሉንም ምስጋናና ክብር ለእሱ መስጠት አለባችሁ። ቃሉን ማጥናት ትችላላችሁ። መጸለይ ትችላላችሁ። አብራችሁ ማምለክ ትችላላችሁ። እሱ የሚጠይቃችሁን ነገር ማድረግ ትችላላችሁ። ነገር ግን በኃይል ብቻ መለወጥ አችልም የስጋችን ስራ በህይወታችን ላይ የስጋችን ስራ ሳይሆን የእግዚአብሔር ስራ መሆን አለበት። የስጋ ስራ ማለት ጥሩ ስራ ለመስራት የምንጠቀመው ኃይል ነው። ጸጋው እሱ እንድንሆን የሚፈልገውን ነገር እንድንሆን የሚያደርግን ወደ እኛ የሚመጣው ኃይሉ ነው። እግዚአብሔር ይለውጠናል፣ ነገር ግን እሱን የሚያደርገው ክብር በክብር ነው። ጥሩ ዜና ምን እንደሆነ ታውቃላችሁ? እግዚአብሔር በሚለውጣችሁ ጊዜ በህይወታችሁ መደሰት ትችላላችሁ። አሁን አንድ ማድረግ ያለባችሁ ነገር አለ። ተስፋ ለመቁረጥ ነው መቀጠል የሚለው ቃል በመጽሐፍ ቅዱስ ውስጥ ብዙ ቦታዎች ላይ ይገኛል። የእግዚአብሔርን ቃል ስንቀጥል እግዚአብሔር እንደዚህ ይላል፣ ወደ እርሱ አምሳል ተለውጠናል። በእግዚአብሔር ቃል ስንቀጥል፣ እውነትንም ታውቃላችሁ እውነትም ነፃ ያወጣችኋል። እንደማስበው ከሆነ በሕይወቴ ካገኘኋቸው ጥቅሞች መካከል ዋናው ተስፋ ለመቁረጤ ነው። መሆን የምፈልግበት ቦታ አይደለሁም፣ በፊት ያለሁበት ቦታ ስላልሆንኩኝ ኢየሱስ ክርስቶስ መጥቶ አብሬው በቤቱ እንድሆን እስኪወስደን ድረስ መቼም ተስፋ አልቈርጥም፣ መቼም አላቆምም። ቶሎ ተስፋ እንደሚቆርጡ ሰዎች አትሁኑ። እንደዚህ የሚሉ ሰዎችን ሁኑ። ዳቢሎሱ ወደ እኔ ስንት ጊዜ ቢመጣ ግድ የለኝም፣ ጻድቅ ሰባት ጊዜ ቢወድቅ ይነሳል።